እሺ እንደምን አላችሁ? እግዚአብሔር የአምላካችን ስም የተመሰገነ ይሁን። እንደገና በዚህ የከሰዓት ጊዜ ስሙን እንድንባድረግ በምስበናን ፕሮግራማችን እሚጨርስ የረዳንን እግዚአብሔርን እናመሰግናለን። አንድ ስ ጸሎት በማድረግ እንግዲህ በዚያ ውስጥ እግዚአብሔር እንደሚናገር እንደሚያስተምረን ለልባችንም እንደሚደርስ መንፈስ ቅዱስም ለልባችን እንደሚቃትት አምናለሁ። ለሁላችንም ቅዱስ መንፈስ ይቃትታ ለባበታል። ስለዚህ በሱ መገኘት ሀሴት እናደርጋለን። ክፍሉን የምናገኘው በኢሳይያስ 58 ከሰባት እስከ 12 ያለው ቁጥሮችን ነው ማየት የሚሞክረው ጥቅስ ነው። ማነበው ከዚ በፊት እግዚአብሔር እንዲያስተምረን ጊዜ ወንድማችን ደስ ይለኛል። ባለጸጋው እግዚአብሔር ስለዚህ ሰዓት እናመሰግንሃለን። ታማኝ ስለሆንክ፣ ጻዲቅ ስለሆንክ፣ ፈዋሽ ስለሆንክ መሪ ስለሆንክ፣ እናከብረሃለን የእግዚአብሔር ልጅ ኢየሱስ አሁን ቃልን እንከፍታለን። ጌታ ሆይ ይህንን ክፉ ልባችን እንድትከፍት እግዚአብሔር አምላክ አስተዋይ ልቦና እንድሰጠ ሰሚ ጆሮ ደግሞ ጌታ ሆይ እንድታድለን፣ ሁላችን የሰማነው ቃል በእምነት ከእኛ ጋር እንዲዋሃድ ቅዱስ መንፈስ እንዲመጣና እንዲያስተምረን ጥቅሱ ሲነበብ ሳለ አንዳች ክፉ ነገር እየተቆረጠ የጽድቅ ተክል በልባችን እንዲበቅል አንተ በመንፈስ እንድትገናኘን እንጸልያለን። ይህን እንዳናደርግ የሚከላከለን ሁሉ ለዘላለም ጸጥ ይበል። መንፈስ ቅዱስ አገልጋይ ባሪያን አንተ ንካው፣ እኛንም ባርከን፣ በነገሮቻችን ቅደም። በኢየሱስ ስም አሜን። ምግብህን ለተራበ እንድታካፍለው ተንከራታችንም ድሃ ወደ ቤትህ እንድታስገባው የተራቆተንም ስታይ እንድታለብሰው የስጋ ዘመድህን ፊት እንዳትነሳው አይደለምን? ይህ ከሆነ ብርሃንህ እንደ ንጋት ጮራ ይፈነጥቃል፣ ፈውስህ ፈጥኖ ይደርሳል፣ ጽድቅ ቀድሞ ይሄዳል፣ የእግዚአብሔር ክብር ደጀን ይሆናል። የዚያን ጊዜ ትጣራለህ፣ እግዚአብሔር ይመልስልሃል፣ ለእርዳታ ትጮኋለህ፣ እርሱም አለውልህ ይልሃል። የጭቆናን ቀንበር የክፋትን ንግግርና ጣት መቀሰርን ካንተ ብታርቅ ለተራበው ብትራራለት የተገፉትን እንዲጠጉ ብታደርግ ብርሃንን በጨለማ ይወጣል፣ ሌሊትህም እንደቀትር ፀሐይ ይሆናል። እግዚአብሔር ሁል ጊዜ ይመራሃል። ፀሐይ ባትቃጠሉ ምድር ፍላጎትህን ያሟላል፣ አጥንትህን ያበረታል። በውኃ እንደረካ የአትክልት ቦታ እንደማይቋረጥ ምንጭ ትሆናለህ። ወገኖችህ የቀድሞ ፍርስራሾችን መልሰው ይሰራሉ። የጥንቱንም መሰረት ያቆማል አንተም የተናደ ቅጥሮችን አዳሽ ባላውራ መንገድ ከተሞችን ጠጋሚ ትባላለህ በዚህ ክፍል ውስጥ የሚናገረው በጣም ገራም የሆነ ሀሳብ ያዘለ ነው ስታነቡት ልብን የሚቀሰቅስ ነው የምታደርጉት የሚያነሳሳል ያንም ደግሞ ለማድረግም ተግባራዊ ሆኖ በእናንተ ቤት ውስጥ ለማየትም ፍላጎትን በውስጣችሁ የሚያሳድ ነው እና በጣም ግሩም የሆነ ሀሳብ ያለው ነው እና በቁጥር ሰባት ላይ እንግዲህ ከሆነ ነው እያለን ያለ፣ ከሆነ እንዲህ ከሆነ እንዲህ ይሆንላል ነው እያለን ያለው እና ምንድን ነው የተራበውን ምን ብታደርግ ብታበለው፣ ደግሞ የተጠቃውን ሳይሆን የተፈናቀለውን የተገፋውን ወደ ቤት ምን ብታደርገው ብታስገባውና ብትቀበለው፣ ተራብቶ ስትመለከተው እርሱን ብታለብሰው የስጋ ዘመድህንም ምን ባታደርገው ፊትህን ባትነሳ ፊትህን ባታዞርበት መልካምነትህን ብታሳይት ይህንን የምታደርግ ከሆነ ምን ይሆንልሃል ይላል። ቁጥር ስምንት ላይ ብርሃንህ እንደ ንጋት ጮራ ምን ያደርጋል ይፈነጥቅ። ብርሃንህ እንደ ንጋት ጮራ ምን ያደርጋል ያበራል ፈውስህ ፈጥኖ ምን ያደርጋል ይበቅላል። ጽድቅህ ከፊትህ ምን ያደርጋል ይሄዳል። ማለት ዝና ቀድሞ ይወጣል። ስለአንተ ቀድሞ ሰዎች ምን ያደርጋል ይሰማል። የእግዚአብሔርም ክብር ምን ያደርጋል ደጀን ሆኖ ይጠብቃል። ደጀን ሆኖ እንደ ጋሻ ምን ያደርጋል ይከልልሃል። ይህንን የምታደርግ ከሆነ ብቻ አይደለም፣ ሌላም በረከት ይቀጥልና ቁጥር ዘጠኝ ላይ እንደዚህ ይላል የዚያን ጊዜ ትጠራለህ እግዚአብሔር ምን ያደርጋል ይሰማሃል። ወደ እሱ ትጮኻለህ እኔ አለው ይልሃል። ይህንን የምታደርግ ከሆነ ደግሞ የጭቆናን ቀንበር ብትሰብር ጭቆናን መግፋትን መገፋትን ምን ብታደርግ ብታርቅ ብቻም ሳይሆን ክፉ ንግግርን ማጉረምረምን ከአንተ ብታርቅ እሱም ብቻም ሳይሆን ጣት መቀሰልን ምን ብታደርግ ብታስወግድ ይህንን ያደረግ ቢሆን ምን ይሆንልሃል ብርሃንህ ለሁለተኛ ጊዜ ብርሃንህ በጨለማ ላይ ምን ያደርጋል ያበራል ክብር ለጌታ ለቤትህ እንደ ቀትር ይሆናል የከበበ የትኛውም የጨለማ ኃይል ሁሉ ከአንተ ምን ያደርጋል ይሸሻል ብቻ ሳይሆን ወደ ቁጥር አስራ አንድ በረከቱን በማሻገር ምን ይላል እግዚአብሔር ሁልጊዜ ምን ያደርጋል ይመራል ፀሐይ ባቃጠለው ምድር ፍላጎትህን ምን ያደርግልል? ያረካሉ፣ የፍላጎትህን ያሟላልል። እንዲያውም በውሃ እንደረካ የአትክልት ስፍራ ሁልጊዜ እንደሚፈልቅ ምንጭ ትሆናል። ይህንን ስታደርግ ደግሞም በረከቱ በዚህ ብቻ እንደማይቆም በቁጥር 12 ጨምሮ እንደዚህ ይላል። ወገኖችህ ምን ያደርጋሉ? የተፈናቀሉትን ስትቀበላቸው፣ ስትመግባቸው፣ የታረዙትን ስታለብሳቸው ተጨቆኑ ላሉት ፍትሕ ተነፍገው በጭቆና ለሚጨነቁት ለነሱ መፍትሄ መሆን ብትችልና ያን ብታደርግ ወገኖችን ምን ማድረግ ይጀምራሉ? ምን ያደርጋሉ? ፍራሾችን መልሰው ምን ያደርጋሉ? ይሰራሉ፣ ከተሞቻቸው ሊሆን ይችላል። እንደገና ደግሞ የጥንቱን መሰረት እንደገና ምን ያደርጋሉ? መልሰው ያቆማሉ። ደግሞም ይህን በማድረጋቸው አንተ ምን ትባላለህ? የተናዱ ቅጥሮችን ምን አዳሽ ትባላለህ። አውራ መንገዶችን ታላላቅ ከተሞችን ጠጋኝ ትባላለህ። ይህንን በማድረግህ ዝና ይወጣል፣ ደግሞም ትከበራለህ። እናም በገዛ መንገድህ አው ይቅርታ። ስለዚህ ወገኖችን በዚህ መልኩ ምን ታደርጋለህ? እነሱም የምታገለግል ትሆናለህ፣ ጭቆናቸውን የምታነሳ ትሆናለህ፣ ረሃባቸውን የምታደርግ ትሆናለህ፣ ርቃናቸውን የምታለብስ ትሆናለህ፣ ለተጨቆኑት የምትፈርድ ትሆናለህ ቀንበርን ትሰብራለህ። በዚህም እግዚአብሔር በህይወት ዘመን ሁሉ ይመራሃል። እርሱ ያግዝሃል። እርሱ ፈውስህን ፈጥኖ ያበክረዋል። እርሱ ደጀን ሆኖ ይከባሃል። እርሱ ጋሻ ሆኖ ይጠብቀሃል። እርሱ ብርሃንህን ወደ ዓለም ሁሉ እንዲገለጥ ያደርገዋል። ጨለማ አይዝህም። ደግሞ ፍራሹን ጠጋኝ ትባላለህ ይልና ይህንን ምክር ሰምተን ተግባራዊ ልናደርግ እንድንችል እግዚአብሔር በጸጋው ይርዳ። አሜን። በተለይ የተፈናቀሉትን የተጨቆኑትን፣ የታረዙትን የስጋ የሥጋ ዘመዶቻችንን እንኳን ሳይቀር ለእነሱ ሁሉ የክርስቶስ እጅ መሆን እንድንችል የክርስቶስ ዓይን እንድንሆንና ለነሱ እንድንራጋ ጭቆናቸውን እንድናነሳ የምንችለውን በማድረግ እንድንደግፋቸው ስለ እነሱ ግድ እንዲለን እንዲሰማንና ይህንን በማድረግ ፈውሳችን እስኪፈጥን ድረስ ከእሱ ጋር ያለን ህብረት እስኪጠነከር ድረስ በፊቱ በጽልቁ እስክናብር ድረስ እንድናገለግለውና ለእሱ እንድኖርለት እግዚአብሔር ይርዳ። ጥቅሱን በዚህ ገታ አድርጌ ጸሎት እናደርጋለን። ለጌታ ክብር ባለንበት አንገቶቻችን ዝቅ እናደርጋለን። በሰማያዊ ስፍራ ያለህ ሁሉን ልታደርግ ዘልቻ የሆንክ ታማኝና ጻድቅ ብርቱ አምላክ በልዕልና ያለህ ሁልጊዜ መሀሪ ሁልጊዜ ቅርባይ፣ ሁልጊዜ ታጋሽ፣ እንዳንተ ማንም የለም። እናመሰግንሃለን፣ እናከብረሃለን። እግዚአብሔር በምድር የመኖርን እግዚአብሔር የዘላለም አምላክ መከራ በበዛበት፣ ውጣ ውረድ በበዛበት፣ ጭቆና በበዛበት እግዚአብሔር የዘላለም አምላክ ተግዳሮት በበዛበት፣ ፈተና በበዛበት በዚህ ምድር ስንኖር ሳለ አባት ስለሆንከን፣ እግዚአብሔር ጋሻ ስለሆንከን፣ ደጀን ሆነ ስለጠበከን እንደ ስራችንም ባይሆን እንደ ጽርቅህ እንደ ምሕረትህ እንደ ጸጋ ባለጠግነት ስለጎበኘህን ዛሬን ማየት ስለቻልን እናመሰግንሃለን። እግዚአብሔር የዘላለም አባትና አምላክ ሆይ፣ አሁን ደግሞ ጌታ እግዚአብሔር በፊት ያለን ልጆችህ እየተደነቅን ልናመልክህ እንወዳለን፣ ከፍ ልናደርግ እንፈልጋለን። የሚመስልህ የለም ብቻህን አምላክ ነህ። የጌቶች ጌታ ነህ። የነገስታቶች ንጉሥ ነህ። የሚመስልህ የሚተካከልህ አልተገኘም። እኔን በማን ትመስሉኛላችሁ እንዳልክ ነው አምሳያ የለህም ከፍ በለሰ ስግደት ይገባሃል አምልኮም ይገባሃል ምክንያቱም ታርደሃል እኛን የአባት መንግስትና ካህናት አድርገህናል በደምህ ዋስተህ ገዝተህ የራስህ አድርገህናል አቤቱ ጌታ እግዚአብሔር ልትከብር ይገባሃል ይዘመርልህ ዘንድ ይገባሃል አምላኮይ እናደንቀሃለን እንደተደረገለት ሰው ከሞት እንዳመለጠ ሰው ከጠላቱ እንዳመለጠ ሰው እግዚአብሔር በጽርቁ ሀቅያቱ በጽርቅ እንደተቀየረለት ሰው ጨለማው በብርሃን እንደተቀየረለት ሰው ጽርቅህን እንደለበሰ ሰው ምሕረትን እንዳገኘ ሰው እናመሰግናሃለን፣ እየተደነቅን ክብርን እንሰዋለን። ምስጋና ያንተ ነው፣ ይገባሃል። ኃይል ያንተ ነው፣ ስልጣን ያንተ ነው፣ ማዳን ያንተ ነው። እግዚአብሔር ሆይ፣ ኃይልም ባለጠግነትም ክብርም ይገባሃል ያንተ ናቸውና፣ ጉልበት ሁሉ ይንበረከክል ዘንድ ይገባሃል፣ ምላስ ሁሉ ያመሰግን ዘንድ ይገባሃል ለዘላለም ከፍ በል። ምስጋናችን አምልኳችን በፊትህ ጌታ ሆይ የምትቀበለው በፊትህ ጌታ የምታሸተው እንደ ናርዶስ ሽታ እንደ ናርዶስ ቅባት ጌታ ሽቶ ጌታ አምላክ የምትቀበለው የእኛም አምልኮ ጌታ አምላክ ወይ መቅደስን የሚያውደው እንዲሆን በልጅ ስም እንድትቀድሰው እንድትቀበለው እንለምንሃለን። ኃያል አምላክና አባት ሆይ ደግሞ ጌታ ሆይ እዚህ ስፍራ የመገኘታችንን ምክንያት አንተ እና አንተ ስለሆንክ እናመሰግናለን። ጌታ ሆይ በወንድሜ በዋለሌ በህቴ በህበን በኩል እግዚአብሔር መልካምን ነገር ስላደረግ ስላጣመርካቸው ደስ ስላሰኝሃቸው አንድ ልብ ስለሰጥሃቸው በፍቅር ስላስተሳሰርካቸው በእነሱ ምክንያት ደግሞ ሰበብ ሆኖ ጌታ ሆይ እኛም ተገናኝተን ስምን እንድናከብር ስምን እንድናደግ እግዚአብሔር እድል ፈንታ ስለሆንከን እናመሰግናለን። እግዚአብሔር ሆይ ትዳራቸውን ባርከው ዘመናቸውን ባርከው። እግዚአብሔር የዘላለም አምላክ ቤታቸውን አንተ ባር በጎቿቸው በሚመሰርቱት ጌታ ሆይ ጎጆ ሶስተኛው አንተ እንድትሆን የቤታቸው መሪ አንተ እንድትሆን እግዚአብሔር አንተ በክብርህ እንድታስጌጣቸው ውበታቸው አንተ እንድትሆን በቤታቸው የበረከት ምንጭ እንድታፈልቅበት እግዚአብሔር ሆይ እሳቱ እንዳይጠፋ መሰዊያቸው ላይ እሳት ለዘላለም እንዲነድ አምላኬ በመንፈስ እንዲቀጣጠሉ ተስፋቸው እለት እለት እንዲለመልም ምድረበዳቸውን እንድታቆጠቆጠ የዘላለም አምላክ አባት እንድትሆናቸው ጥላ ከለላ እንድትሆናቸው እንድታበሳቸው እንድታሰፋቸው ፍሬያማ እንድታደርጋቸው ለምንለሁ። እግዚአብሔር የዘላለም ቅዱስ አንተ ያጣመርከውን ማንም አይለየውም። ኢየሱስ ጌታ አምላክ ወይ ፍቅራቸው እለት እለት የሚታደስ ይሁን። የማይደፈርስ ሰላም ሁንላቸው። እግዚአብሔር የዘላለም አምላክ በሆድ ፍሬ ባርካቸው። የሱስ እለምን አለው ጎጆቸው ቤታቸው መላእክት የሚገኙበት መንፈስም የሚረብበት እግዚአብሔር የዘላለም አምላክ የተጨቆኑ መጥተው የሚጠጉበት፣ የተራቡ የሚጎርሱበት፣ የታረዙ የሚለብሱበት የዘላለም አምላክ እነሆ በጠላት ጭቆና ስር የወደቁ ከነጽ ከታሰሩበት ነፃ ተፈተው የሚወጡበት የኢየሱስ እጅ የሚገኝበት የሚዳስሰው እንጂ የሚከለጥበት የክብረን ጸጋን የሚያበራበት ቤት የተቀደሰ ቤት እንድታደርገው የሱስ ይህንን ቤታቸውን እንድትሰራው ህይወታቸውን እንድትሰራው አንተ ጌታው እንድታሰለጥናቸው ፈጽመህ እንድትቀድሳቸው ከተራ ህይወት እንድታወጣቸው ለታላቁ ተልእኮ ገጣሚ እንድታደርጋቸው የዘላለም አምላክ እንድትባርካቸው ለምንሃለሁ። ቅዱስ ወይ አንተ ምራቸው ባቱ ናቸው ገጠር ባርካቸው ከተማ ባርካቸው የውሴት በረከት አድላቸው ከሰማይ ረዴት ውርላቸው በምድር በምድር በዘላለም ተራሮች በጥንት ቆረብቶች በምድር ከሚገኝ ጥልቅ በረከት ጎብኛቸው በማህፀን ፍሬ ባርካቸው በጡት ባረከት ጌታው ተገናኛቸው እግዚአብሔር የዘላለም አምላክ ከጠራቶቻቸው አድናቸው እግዚአብሔር የዘላለም አምላክ በቤተ ክርስቲያን የለውጥ ሐዋር ያድጋ አስነሳቸው ከመንፈስ እሳት አጥምቃቸው የአዲሱን ተስፋ ቃል አውርሳቸው ናቸው እባብና ሊጡን አንተ ታስረግጣቸው እንደ ዋላ ወደ ከፍታው አስሻግራቸው የሚከዳተራቸው የሚነሳባቸው በስጋ ለባሽ እግዚአብሔር ዘላለም አምላክ በእነሱ ዙሪያ የሚያንጃምም ጠላታቸው ፍላንፃህ እንዲበትንላቸው፣ ቀኝህ እንዲታደጋቸው፣ ማዳንህ እንደ ጠው እንዲፈስላቸው፣ የሰማይ ደጅ እንዲከፈትላቸው፣ የሰማይ መስኮት እንዲከፈትላቸው፣ የሰማይ ግንጃቤት እንዲከፈትላቸው፣ ሲጠሩህ እንድትሰማቸው፣ እጅ ፈጥነው እንዲታሰሳቸው፣ የሚቋቋማቸው እንዳይገኝ፣ እግዚአብሔር ቀኝህ እንድታበረታቸው፣ የእሳት ቅጥር ሆነ እንድጠብቃቸው፣ የጠላት ቅጥር እንዲፈራርስላቸው፣ ኢየሱስ ስለ እነሱ እንድትዋጋ ጌታ ሆይ በእርግጥ ማዳነት ታላቅ ነው። ክብር እጅግ የበረታ ነው። እናመሰግናለን ስለ እነሱ ያሰብከውን ሁሉ ሳትከለከል ስለምታደርገው እናመሰግናለን። የሚሽሁን የሚፈልጉን ስለማትሰወርባቸው አመሰግናለሁ። ሁልጊዜ ፊታቸው ስለሚያበራ አመሰግናለሁ። ያስጨንቃቸው ሸክም የሆነባቸው ሁሉ ከእግራቸው ስለሚወድ፣ ያንንም ስለምታሳያቸው፣ ጨለማቸውን ጌታ ስለምትገፍላቸው፣ ብርሃን ስለምትሆንላቸው፣ ከፊታቸው ስለምትቀድም፣ አንተ ጌታ የብረት አጥራቸው ስለምትሆን አመሰግናለሁ። ከላታችን የተሸነፈ ነው የወደቀ ነው የተጠቃ ነው ከእግራችን በታች የወደቀ ተረገጠነው በመስቀሉም ስራ ጌት ምስክ ስልጣኑ የተገፈፈ ማረጉም የተገፈፈ ኃይሉም የተሸነፈ ነውና መንግሥቱም የተገረሰሰ ነውና፣ እናመሰግናለን። አንተ ያደረከው ታላቅ ነው። ማድረግህን እናደንቃለን። ተግባርህን እናገነዋለን። ስምህን ከፍ እናደርገዋለን። በእኛ ህይወት የሰራኸውን አይተን እናደንቃለን። እግዚአብሔር ለሰላለም ስምህ ከፍነ ጠላታችን ይይታል። በዚህ ስፍራ የተገኙትን ብቶች፣ እናት፣ አባት፣ ዘመድ አዝማድ ወገን በፊት የቀሩ የተለየ ሁሉ ባርካቸው፣ ሰላም ይብዛላቸው፣ እስከ ዘላለም አትለያቸው፣ በሌላ በረከት አስደንቃቸው፣ ሌላ ጸጋ ጨምርላቸው፣ ክብር ወደ ክብር አሻግራቸው፣ በቀኝ ደግፈ አቁማቸው። ለልባቸው መሻት ነሱ ናቸው እግዚአብሔር የዘላለም አምላክ እንዲሆንላቸው የሚጠይቁ እግዚአብሔር የዘላለም ቅዱስ ከአንተ ዘንድ ጌታ የሚጠብቁት ነገር አሁን እጸልያለሁ። ሰማይ ግምጃ ቤቱ ይከፈትላቸው፣ ምድር ትታዘዛቸው፣ ተፈጥሮም ይወግንላቸው። ስለ ስምህ ጌታ ድል ነሺዎች አድርጋቸው ከግብ ሁሉ አንተ ተጠብቃቸው። የማዳን ክብር ከነሱ ጋር ይሁን። የጸጋ ጸዳል ከእነሱ ጋር ይሁን። መላእክቶች ያገለግሉት ያገለግሏቸው ዘንድ ይታዘዙላቸው። ጌታ ይከበራቸው፣ ይጠቅቃቸው። ቀንበር የሆነባቸው ይሰበርላቸው፣ ሸክም የሆነው ይራገብላቸው። ደዌ ሀቃታቸው በስምህ ተጠርጎ ከቤታቸው ይውጣ፣ ከሕይወታቸው ይራቅ። እነሱ ላይ ግን ጌታ ሆይ የማይነጥፍ ደስታ የመንፈስህን ደስታ በውስጣቸው እንድታፈሰሩ ለምናል ጌታ ሆይ

ለብዙዎች እንድንተርፍ እንድትረዳን እንለምንሃለን። እንቅስቃሴያችን ሁሉ በመንፈስ የተገራ የተመራ ስለ ክብርህ የተመጠነ እግዚአብሔር የዘላለም አምላክ ንግግራችን የተቆጠበ እግዚአብሔር ስለ ጽድቅህ የተገዛ ልብ እንድትሰጠን እንለምንሃለን። ለብዙዎች አትርፈን፣ ወደ ምድር ስፋት ሁሉ አንተገለጠ ወደ አለም አደባባይ ሁሉ አውጣ። እግዚአብሔር ስለ እውነት አጽንተ አቁመን ስለ ክብርህ አስነሳን። የማይጠፋውን እሳት ለውስጣችን አድርግ። ጠላት እንዳይቋቋመን እናውቃለን። በሕይወት ዘመን ሁሉ የሚቋቋመን አይኖርም ተብሎ ለኢያሱ እንደተነገረ የሚቋቋመን ስለሌለ ሞት ስለማይገዛን ኃጢአት ስለማያንበረክከን ጭቆና ስለማይይዘን የሰዎች ተግዳሮት ስለማይከለክለን እናመሰግናለን። ኃይል ታላቅ ነው። ስምህ ከፍ ይበል። ባዛን ግሩም ነው። ከፍ በለዘላ እንግዲህ፣ ጌታ ሆይ ዳግም በደስታ ጌታ ሆይ በሌላ ሰርክ በሌላ እግዚአብሔር፣ የዘላለም አምላክ ሆይ በረከት በልጅ በረከት እግዚአብሔር የዘላለም አምላክ በሌላ ጸጋ በረከት፣ እንደገና ተገናኝተን ስምን እንድናገን ነው ጌታ በፈቃድህ ቀኑ ደርሶ ያን እንድናደርገው እንድንፈጽመውን ዘንድ እንድትረዳን እንለምንሃለን። ሁሉን ለክብረህ አስገዛ። ስለተቀበሉን ስላገለገሉን እግዚአብሔር ዘላለም አምላክ ነው። የሚያስፈልገንን ሁሉ ስላልጎደለብን እናመሰግንሃለን። እነሱንም ባርካቸው፣ በጎደለ ሙላት በእነሱ ላይ ይሁን፣ በረከትህ አይንጠብባቸው፣ ሰላምህ ይብዛላቸው። ስለሁሉ እናመሰግንሃለን። ስለሰማን ክበር ሞትን ድል በነሳው ወደ ሰማይ ባረገው የአዲስ ኪዳንም ዋስና ጠበቃ በሆነው ሊፈርድ ደግሞ በሚመለሰው ስሙም አሜን በሆነው ለዘላለም ከእኛ ጋር በሚኖረው ባዳኛችን በመድኃኒታችን በናዝሬቱ ጌታ በኢየሱስ ክርስቶስ ስም ጸልይ።